የምህሩ አማት አርፋ ባለመቀመጧ አብራት በሴራ ከምታግዛት ከጽዮን ጋር ስለ ሴራቸው ስትራቴጂ ሲነጋገሩ ሲመክሩበት ባለቤቷ ከውጭ ሆኖ አድምጧቸው ነበርና፣ በዛም እጅጉን ተናዶ እንግዲህ በእድሜ ልክ አብረው እስተ እርጅና እንግዲህ ሲኖሩ እንደዚህ ነገር ከሷ አይቶ አያውቅም። አሁን ደርሳ ምን ሆነች እንደምንነካት ሲል ጉዷንም አውጥቶ አልተናገርም። ነገር ግን በሆዱ ይዞ በዚህም የተነሳ ከቤት ትቶ እንደሄደ ተመልክተን ነበር። ሰኒ የምህሩ ነገር እጅጉን ገዷት አሳስቧትም፣ እንግዲህ እነ ጽዮንና የአማቷም አንድ ላይ ሆነው ሊያደርጉባት ያለው ነገር ገብቷት ልቧ ስለተረዳ እንዲሁም የምህሩ ገራገርነት እንግዲህ ሁሉን ማመኗም እጅግ አናዷት። ስለ እሷ ስትል እንግዲህ ከጽዮን ጋር ባለመግባባት ብሎም እንግዲህ መደባደባቸውን ተመልክተን ነበር። በዚህም የተነሳ እንግዲህ የምህሩ አማት እንግዲህ እችን አጋጣሚ አግኝታ ተናዳ ምህሩን ስትናገር ነበር። ያው ምክንያቱ አንቺ ነች ስትል ስፒድ እስከ ዛሬ ድረስ እነ ኪራ ቤት ነው። ቤቱን በማተራመስ የሚፈልገውን ነገር ለማግኘት ብዙ እየጣረ ነው። ነገር ግን ሊያገኝ አልቻለም። እናም በዛ ደግሞ ኪያ በቤት ውስጥ አለች። እናም አልፎ አልፎ ደግሞ ሰኒ እየመጣች ነው ቤቱን በመቃኘት ሁኔታውን ደግሞ የዚህን የስፒድን ስላልወደደች እያንዳንዱን ነገር እያየች መልስም ስለምሰጠው ስፒድም እንግዲህ በኃይል በሷ ላይ ተነስቷል። እንደውም ላጠፋትም እችላለሁ ሲል አብሮ ከሚሰራው ልጅ ጋር ሲማከርበትም አድምጠን ነበር። የተወደዳችሁ የተከበራችሁ አድማይ ተመልካቾች እንዴት ናችሁልን? ሰላም ቆያችሁ ወይ? በዚህ ሰዓት በዚህ ቪዲዮ እንግዲህ የማጋራችሁ ያለሁት እጅግ ተወዳጅ ተከታታይ እጅግ ተወዳጅ በብዙ አነቃቂ የሆነ ድራማ ነው። እንግዲህ ብዙ ተዋናዮችን በማሳተፍ እነኛም ተዋናዮች እንግዲህ የተሰጣቸውን ድርሻቸውን በአግባብ እንግዲህ ከበቂም በላይ በመወጣት በብዙ ግንዛቤን በመስጠት መልእክቱን ሁሉ በማስተላለፍ እንግዲህ እዚህ ደርሰዋል ማለት ነው። እጅግ ልብ አንጠልጣይ በጣም የምንወደው ብዙ ግንዛቤ ያገኘንበትም ድራማ ነው እና ከዚህም በፊትም እያጋራዋችሁ ነበር እንግዲህ በዚህም ቪዲዮ ቀጥዬ በዚህ ክፍል የቃኘሁትን አጋራችኋለው። እናንተም ተመልክታችሁ ከሆነ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ለዚህ ቻናል አዲስ ከሆናችሁም እንግዲህ ቻናሉን ሰብስክራይብ በማድረግ እንድትቀላቀሉ ስል ጋበዝኩ። ቪዲዮንም ላይክ ማድረግ እንዳትረሱ፣ የደውል ምልክቱንም መጫን ማጥቆር አትርሱ ስል በትህትና ላስታውሳችሁ እወዳለሁ። እነ ኪራ እንግዲህ በክፍለ ሀገር ሰነባብተዋል። ያውም ኒናም እዛው እነሱ ጋር ሄዳ ደግሞ እዛም አርፋ አልተቀመጠችም። ከነሱ ባላንጣዎች ጋር አብራ እንግዲህ አረቄ ወርዳ በመጠጣት በመስከር ብሎም እንግዲህ የፅናት አባት ከብቶች አጠቃላይ ከብቶቻቸው በሙሉ እንግዲህ ባላንጣቸው ነድቶ እስኪወስድ ድረስ እንግዲህ አቅሎ አንስታ እዛው በጠጡበት ሜዳ ላይ እስከመውደቅ ድረስ እንግዲህ ይህንን ባህሪ ደግሞ በመደጋገም በዚህ እንግዲህ እነ ጽናትና ኪራ በጣም ተናደው ኪራም እንግዲህ ተናንቋት ሁሉ እገድልሻለሁ ሲላትም ነበር። ምክንያቱም እስከዚህ ድረስ እንደዚህ መሆን በሰው ሀገር በማታቅበት ያውም ደግሞ ከባላንጣ ከሆኑ ሰዎች ጋር እሷ ቀርባ ይህንን ማድረጓ እጅጉን የሚያስቆጣ ነውና። እንግዲህ ከብቶቹን በመጥፋታቸው ጽናት በጣም አዝና ስታለቅስ ነበር። ኪራም እንግዲህ ምን እንላለን፣ የጽናት አባት በሰሙ ጊዜ ምንድን ነው የምንለው? ደግሞም አንድ አይደለም ሁለት ከብት አይደለም፣ አጠቃላይ በረቱን ሙሉ ከብት እንግዲህ ለመመገብ ወጥተው እያለ ጽናት ማናት ኒና እየጠበቀች ወይ አልፋ ወደ ቤት እንዲመለሱ አላደረገች፣ እነሱን ትታዛ ስትጠጣ እንግዲህ ባላንጣቸው በዛብህ አገኘው ብሎ አፈፍ አድርጎ ሁሉንም አሽሽቶ ደብቆ ኖሯል። ይህንንም እንግዲህ ለገዛ ለሚስቱም አልነገራትም ብቻ አብሮት እንግዲህ ለሚያደባው እሱን ለሚመስለው ባልደረባው ነግሮት ነበርና እሱም እንዴት እንዲህ ታደርጋለህ ያውም አንድ ከብት አይደል ይሄም በሙሉ ነርተህ ይሄ ጉድ ነው ይሄ የጽናት አባትን እንግዲህ የሚያስቆጣ የሚያሳዝን ነገር ነው ይሄ ለእኛ ጥሩ ነው ወይ እንዴት ታደርጋለህ ብሎትም ነበር እጅግ ተደናቅጦ ያ ግን በዛብህ እንግዲህ ልቡ በጣም የደነደነ በጭካኔ የተሞላ ሰው ነው ችን አጋጣሚ አገኘው ብሎ ይሄንን በማድረጉ እጅግ እየተኩራራ ተደስቶ፣ እናም ይሄ ለምን ብሎ ሲቀናቀንም ለምን እንደዚህ ትላለ ብሎ እሱንም ሲያወግዘው ነበር። እናም ይህ ሰውዬ እንግዲህ በጣሙን ተገርሞ በዚህ ሰውዬ ድፍረት እንግዲህ ትቶት ሄዶ ነበር። እናም ለበዛብህ ሚስት እንግዲህ እንደ ውሽማ አርጎ የሚቀርባት ስለሆነች ለእሷም ባለቤቷ ያው አልነገራትም። ለእሷ ግን ይውሽሟ ሲነግራት ነበር ከብቶቹን አሸሽቶ መደበቁን። እሷም ያው የነሱ ባላንጣ ብትሆንም በዚህ ልክ ግን በጭካኔ የተሞላች አይደለችም። ስለሆነም ነው እንግዲህ ከኒና ጋር ቀርባ አብራ መጠጣቷ። እዛ ቤት ሁሉ ትመጣለች እነፅናት በሌሉበት። ይሄን ያህል እንደበዛብ ጭካኔ ውስጧ ጥላቻ የሌለ ሰው ናት። ያው ከበዛብ የተነሳ ነው እንጂ እናም ኒና ታዲያ በደና ጊዜ እንግዲህ እዚህ ጋር ነው ጥሩ ስራ የሰራችው። ኒና በደና ጊዜ ይህ ውሽማውን እየጠራ ባለቤቷ በሌለ ጊዜ እየጠራ ወደዛ ወደ ጫካ እየወሰደ አብረው እንግዲህ ቆይታ ሲያደርጉ ሲሳሳቡ ምን ሲሉ ምን ሲሉ የሚያደርጉትን ነገር ኒና ከቅርብ ርቀት ሆና እየተከታተለች እየተመለከተቻቸው ቪዲዮ ሁሉ እየቀረጸች ፎቶ እያነሳች ያንን እንግዲህ በደህና ጊዜ ይዛ ነበር። ሁኔታቸውም ገርሟት እና ታዲያ ለዚህ ጊዜ ጠቀሟት። ምን አደረገች? አሁን ላይ እንግዲህ ያው ኪራም አንቋት እንግዲህ ሊገላት ነበር። ምክንያቱም ይህ በጣም ከባድ ነገር ነው። እንግዲህ የጽናትን አባት እጅግ የሚያሳዝን ነገር ነው ያደረገችው። ያውም ደግሞ ኪራ እዛ ቤት እያለ እንግዲህ ጽናትም ሁሉን ባሉበት መዘረፍ፣ ያውም ሁሉን ከብት ይሄ በጣም ቀላል የሚባል ነገር አይደለም እና ያው ጽናትም ፈልገው በዚህም በዛም ብለው ከብቶችን ሊያገኙ አልቻሉም። ስለሆነም ያው ጽናት አንድ ዘዴ አለኝ ከብቶችን የምናገኝበት፣ ስለዚህ ስሙኝ ብላ እንግዲህ ከዚህ በፊት ምንም ብታወራ ቁም ነገርም ስለማታወራ አይሰሟትም ነበር። አሁን ግን አማራጭም ስላጡ እ ብለው ሲሰሟት እንግዲህ አንድ መረጃ አለኝ እነሱ ሽኮሎሌ ሲሉ ከውሽማው ጋር እንደዚህ ሲያደርጉ መረጃ አለኝ እና በዚህ መረጃ አስፈራርተን ከብቶቹ ያሉበት እንዲነግሩን እናድርግ ብላ አለች። የአጋጣሚ አጋጣሚ ጥሩ ሆነና ያው እነሱ ውሽሚትና ውሽማው እንግዲህ ከብቶችን አላሸሹም ያሉበትንም አያውቁም። ነገር ግን ያሸሸውን ሰውዬ ያውቃሉ። ያው እሱ እንዳሸሸም ነገሩት። እናም ተከታትሎ ታዲያ የት እንዳሸሹ እንዲናገሩ በዚህ አስፈራርተው እንግዲህ ካልሆነ እናጋለጣለን፣ የሰራችሁትን ስራ እናዋርዳችኋለን ብላ ኒና እንግዲህ ተኩራርታ ያውም ስትነግራቸው እነሱም ተርበትብተው ያው ከብቶችን ለማፋለግ ይሄ ባላንጣው የሸሸገበት ሲሄድ ቀስ እያለ እየተከተለው የሚገባበት የሚወጣበት እየገባ ይወጣ ለማየት እንግዲህ በዛ መሰረት እሺ ብሏቸው ነበር። እንግዲህ በቀጣይ ይገኙ ይሆን ከተገኙስ በኋላ ለምን ደበኩ ሊል ነው። ምንም ባላንጣቸው ቢሆን ያው እኚህ የጽናት አባት ምንም ያላደረጉ ናቸው። ምንም የበደሉት ነገር የለም። እንዲሁ ተመሬት ተነስቶ እሳቸው ላይ እንግዲህ ተነስቶባቸዋል። ያውም በካሳ በሽምግልና የፈቱትን ነገር እንደገና ነገር እየፈለገ በቃ ነገርን እያኘከ የሚበላ ሰው ነው። በጣም የሚገርም ሰው ነው። የጽናት አባት እንግዲህ መፈጠራቸውን ሁሉ እስኪጠሉ ድረስ። ምክንያቱም በዚህ ልክ ሰው በሰው ላይ በክፋት መነሳቱ እንደው ምን ይባላል። ያው ምንም ሳያደርጉ እሳቸው የእውነተኛ ሰው ናቸው፣ በሀቅ የሚሄዱ ናቸው፣ ሰውንም ማስቀየም የማይፈልጉ ናቸው። ግን ጠላት አለባቸው። በጣም የሚገርም ነው። ከጠላቶችም ዋና ጠላት ደግሞ ይሄ በዛብህና እንግዲህ ከሱ ጋር ደግሞ አብሮ ያለውን ማስከትሎ ተነስቶባቸዋል። የምህሩ አማት ያው ምህሩን በይቅርታ ተጠግታ ያው ሴራዋን አሲራ እንደገና ጎዳት ከዛ ቤት እንግዲህ ፈንቅላ እንድትወጣ አጠቃላይ ያደረጉት ያሰቡት ሀሳብ ነበር። ከጽዮን ጋር ሆኖ ተመሳጥረው ያንንም ለማድረግ እንግዲህ ደፋ ቀና እያሉ አብዝተው ወደዛ ቤት እየሄዱ እያለ ሰኒ ግን አይታቸው ስላላማራት አመጣጣቸው፣ ይቅርታስ እንዴት ጠየቁ የሚለውን ነገር እንግዲህ እንዴት ስትጠረጥር እያለች ነበር። ምህሩ ግን በጨራሽ እኔ እሱን አልጠረጥርም ተያቸው እያለች እንግዲህ በየዋህነት ስትል ያው ሰኒ ደግሞ በሷ ምክንያት ተናዳ አንዴም ሶስቴ እንግዲህ ከምህሩ ጋርም ተጨቃጭቀው ነበር። በራሷ ምክንያት እንግዲህ በጠረጠረችው እነኚህ ሰዎች ምን ሀስበው ነው ብላ ባለችው ለራሷ ባሰበችው ምህሩ ደግሞ ሰኒን እየተቆጣች በዛ ተጨቃጭቀው ነበር። አሁንም እንግዲህ እንደገና በዚህ ምክንያት ተጨቃጭቀው ከሰኒ ከማናት ከጽዮን ጋርም እንግዲህ ስለተደባደቡ እኔ ምክንያት መሆን አልፈልግም፣ በቃ በእኔ ምክንያት አንቺም ጣልቃ አትግቢ እያለች ነው። እኔ ሰላም ነው የምፈልገው እያለች ነው። እንግዲህ ሰኒም ሰላምን አትጠላም፣ ግን እነኚህ ሰዎች የሰላም ሰዎች አይደሉም። አመጣጣቸው በክፋት ነው፣ ሊበቀሏት ነው። ይህንን ደግሞ አላወቀችም። ሰኒ ደግሞ ልቧ ነግሯታል፣ ልቧ አውቋል። እና ሰኒ የሚገርም ሰው ናት በካራክተሯ። እንግዲህ እንደተረዳ እንዳየናት ነገሮችን ትጠረጥራለች። በጣም ስማርት ናት። በቀላሉ ሰው ሊጎዳት እንግዲህ አይችልም። ምክንያቱም ትጠነቅቃለች። ለመረዳት የሆነ እንዴት ነው እንደ ሳይኮሎጂ የመረዳት እንትኑም አላት። እናም ያው ጽዮንን ይቅርታ ጠይቂ ስለደበደብሻ ተብሎ እሺ ብላ ያው ለምህሩ ስትል ወርዳ ይቅርታ ለመጠየቅ ስትሄድ ጽዮንም የለችም። ያው የምህሩን አማት ይቅርታ ጠይቃ ነበር። የምህሩ አማት እኔን ሳይሆን የደበደብሽውን ነው ብላ አሁን ባከረዩ ስትል፣ በዚህ መሃል እንግዲህ የምህሩ አማት ባልየው እንግዲህ እንዴት እንዴት ያለሽ ብሎ ያው የተነጋገሩትን ሴራቸውን ሁሉ ስለሰማ በዚህ ተናዶ ወጥቶ ከቤት ወጥቷል። በዛም በመውጣቱም ደግሞ ተናዳለች፣ እያሰበች ነው የት ሄደ ስትል። ለዚህ ሁሉ ምክንያት የሆነችው ምህሩና ስትል አሁንም ምህሩ ላይ እንግዲህ እየተነሳችባት ነው። ምህሩና ናሆምን ቤት ሄደው በሚያናግሯት ሰዓትም ምህሩን እንደው በባሏ ፊትም ያው በልጇ በልጇ ፊትም እንደው ሚስቱን አክብራ እንኳን በስርዓት አይደለም የምታናግረው ምክንያቱም ውስጧ ንጹህ አይደለም። ለማስመሰል ነበር ሲጀመር እንትን ያለችው ይቅርታ አሁንም የጠየቀችው፣ ያ ደግሞ ስላልተሳካ አሁን ደግሞ እየሆነ ያለው የባሳ አስቆጥቷት ውስጧ ያለውን ቂም እንድታወጣ አድርጓል ማለት ነው። ሌላው ስፒድ እንግዲህ ከኪያ ጋር ጥሩ ሁኔታን ይግባባሉ፣ ቢያንስ ኪያ ብጠረጥርም አንዳንድ ጥያቄዎችን ብጠይቅም ከእሷ ጋር ምንም አደለ። ነገር ግን ከሰኒ ጋር እንግዲህ በጣም በሀይል ተነስቶ ሰኒን ለማድባት ያውም ለመግደልም እየተነሳሳ ነው። እናም ለኪያ ግን ያኔ ከአንገቷ ላይ የሰረቀውን አበሎን ሁሉ ሰጥቷት አንገቷ ላይ መልሶ አስሮ፣ ብቻ የእሷን እህት ያው እህቱ ምናት ሲጀመርም። እናም ከእሷ ጋር ያለውን ቀረቤታ ወዶታል። እሷም ደግሞ ተቀብለዋለች። ያው የውስጡን ስለነገራት እውነት ነው ብላ ስላመነች ማለት ነው። እንግዲህ ይህ ሰውስ በቀጣይ ያስበው ነገር ተሳክቶ ሰኒን ይበቀላት ይሆን ወይስ ደግሞ የፈለገው ነብ ካርታ ፕላኑን፣ ያ የመጣበትን ዓላማ የቤቱን ንብረት እንግዲህ አግኝቶ በዛው ይዞ እንግዲህ ይጠፋ ይሆን ወይስ እንዴት ነው እንግዲህ የሚለውን በቀጣይ ክፍል የምናየው ነው የሚሆነው። በዚህ ክፍል ያዘጋጀ ነው ይሄንን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ደህና ሁኑልን።